አንድ አባት ነፍሱ ከስጋው ተለይታ ገነት ገብቶ መላይ ጠየቁት፣ ምን ተሰማህ? አሉት። ሶስት ነገር አለ። ምን ምን? አንዱ ገነት ይገባሉ ብዬ የጠበቋቸውን ሰው እዚህ ስመጣ አጣኋቸው። ሁለተኛው አይገቡም ብዬ ያሰቧቸው ሰው ገብቶ አገኘዋቸው። ሶስተኛው ግን እኔ ኃጢያተኛውን እንዴት ገባው እዚህ ያለ እንዴት ገባው? ኳስ የሚደግፍ አሁን ኳስ ምን ያስደንቃል? ማምላክን እንደ የሚንከባለል ነገር ታደንቃላችሁ የሚንከባለን ቅዱስ ዳዊት ምን እንዳለ ንገራችሁ። መንክር ተላዕያ ለባሕር አረ ባሕር እንዴት ደስ ትላለች። ጨዋታዋ ጨዋታዋ እንደ ባሕር ግሩም ነው አለ ቅዱስ ዳዊት። መዝሙር ዘጠና አራት ላይ ነው። ባሕር ስትጫወት ደስ ትላለች። ምን ብላ የምትጫወት? አፍ ሳይኖራ ፉፉፉፉ ትላለች። እግር ሳይኖራ ትሮጣለች። ለዳንስ ለዙረት፣ ለክፉ ወደ ክፉ ለመሮጥ የምትጠብቅ የምትጠቀምበትን አመፀኛውን እግርህን ለስግደት ለቀዊም ተጠቀምበት። ወለመ እግርህ ከታስህ ተከ ምትራው ግድፋ እግርህ ብታስት ካንተ ቆርጠጣላት ማለት ምን ማለት ነው? ወደ ክፉ ልሩጥ ብትል እምቢ በላት። ሰንፌ ልቀመጥ ላፍተልትል ብትል ቁመ ማስቀደስ ቢሳናት እምቢብለ ቁምባት ነው። እምቢብለህ ቁምባት እግርህን ቆርጠታል ማለት ፈቃዷን እምቢ ብለህ ቅጣት። እግርህን በቁመት በቀዊም ቅዳ ቅጣ። በቁመት በመቆም ማለት ነው። በመቆም ቅጣ ስታስቀድስ እግርህ ቢደክም ቢያም ቁመህ ስትጸልይ ቢደክም እምቢ ብለህ እኮ ማለት ነው። እግርህን ቆርጠጣል ማለት አላችሁ፣ የላችሁም? እግዚአብሔር ከሁላችን ጋር ይሁን። እግርህ ብታሰናክል ከአንተ ቆርጠህ ጣላት። ዓይን ብታሰናክል ከአንተ ቆርጠህ ጣላት። ዓይንህን በአመፀኛው ገንዘባችሁ፣ እስቲ በአመፀኛው ገንዘባችሁ ምን አብጁበት፣ ወዳጅ አብጁበት። እስኪ ዛሬ ዓይን ምን ያህል እንደሚያምጽ ተመልከቱ። ሰው ማታ እስከ ምሽቱ ስድስት ሰዓት ፌስቡክ ሲያይ ያመሻል። መች ምን ይደረጋል፣ በሽታውን ካላወቅ ነው ፈውሱ ስለማይታወቅ ነው እንጂ። የፌስቡክ ፌስቡክ ጋር ምን ያገባኛል? ፌስቡክ ሲያይ ያመሻል፣ ረስቶ ሳይዘጋው ይተኛል። ደግሞ ይሄ ምንድን ነው? ዳታ የሚባለውን ሳይዘጋው ይተኛልና፣ ማለዳ ደግሞ ሳልዘጋው ልዝጋው ሲል በዚያው መጠቀም ይጀምራል። በዚያው የቢሮ ሰዓት ሲደርሳል፣ ውዳሴ ማለም ሳይደግም ቢሮ ይገባል። በቃ ዝም ብሎ እንዲህ እንዳለ ይመሽበታል። እስ በአመፀኛው ገንዘባችሁ። በሉ አንዳንድ ሞኝ ሰው አለ ጥሩ ነው ፌስቡክ መረጃ ያቀብላል። እግዚኦ በዚህ መረጃ የት ደረሳችሁበት? በደመና ተጫናችሁበት? ለሀገር ሰላም አመጣችሁበት? አገር አመሳችሁበት እንጂ ምን አምጥታችሁበታል? በአመፀኛው ለክፋት የምትጠቀሙበት አይናችሁ እስኪ ሰላሳ ደቂቃ መጽሐፍ ቅዱስ አንብቡ ፌስቡክ ላይ ሶስት ሰዓት ፍጥጥ የምትሉበትን አይናችሁን እስኪ ባካችሁን ሰላሳ ደቂቃ መጽሐፍ ቅዱስ አንብቡበት። እስኪ የታመመ ጠይቁበት። የታመመ ለመጠየቅ ደህና ነይ ትል ይሆናል ይላል መጽሐፍ አልብከኑ እግር ለሐውጾ ወድዊ ሌላ ብታጣ ቢያንስ እግር የለህም ወይ ይለ ቢያንስ እግር የለህም አለ። እስቲ ወደ ጭፈራ ቤት የምትፈጥንበትን ወደ ጫት ቤት የምትፈጥንበትን ለክፉ ሰልፍ ለምትፈጥንበትን ያንን እግርህን እስቲ ወደ ሆስፒታል ፍጠንበት። እዚህ ያደረብስበት። እስኪ ወደ ቤተ ክርስቲያን ገስግስበት። ኳስ ስታንከባልሉ ደግሞ እንደ እንደው ጽፍ ድንቅ እኮ ነው እንደው አሁን ትውልድ አለን ብለን እኮ እንደው እንደ ኢትዮጵያ ሰው ቅዱስ ነው ስንላችኋል፣ አዲያ እውነት ይመስላችኋል ሞኞች። ቅዱስ ነው። አዎ የድሮዎቹ። አሁን የሱ መመስገን ይወደለ ቅዱስ ነው። የኢትዮጵያ የቅዱሳን ሀገር ናት። እናንተም ቅዱሳን እህቶች ናችሁ። ሁልጊዜ ያስቀድሳችሁ ሳንቲም ሰታችሁ። አይ ምዕመናን እና አጨብጭቡ ለራሳችሁ ሲባል እንዳታጨበጭቡ። እማምላክ በጣም ችግሩ እኮ እሱ ነው።